ደሴ፣ ተሰዋ ለመሆኑ አርበኛ ከፍ ያለው ደሴ ማን ነበር? የመንግስት መገናኛ ብዙኃን ዳግማዊ ገብርዬ እያሉ እንዴት ስሙን አንቆለጳጵሱት? አርበኛ ደረጀ በላይ፣ ከፍ ያለው ደሴ፣ ሰለሞን አጥናው፣ ጌታ ስራደ፣ እያሱ አባተ፣ ኪሮቤል ጎቤ፣ አዲሱ ደባልቄ፣ ተሾመ አበባው፣ ጸዳሉ ደሴ። ጎንደር የጀግኖች ሀገር፣ በርካቶችን ሰቦታ ሌላ ጀግና የምታፈራው ጎንደር እንዴት አይነት ጊዜ እያሳለፈች ነው የሚለውን በዝርዝር እናያለን። አዲስ መረጃ ጋር አብረን እንቆይ። ፋኖ እና እንትን ልዩ ሀይል ወደኋላ ሉ ነዋሉ ኮኬት ምሽግ ሰብረን ገብተን ማለት ነው። ተደምሰው በም በም ሬሳ ነው። የእኛ ሁለት መቶ ስልሳ ኮማንዶ ብቻ ነው ያለ ፋኖ የጎንደር ፋኖ መጣ። የሰሜን ጎንደር ማለት ነው የተቀላጀ ጥሩ ነው። ተመቱ ስናይፈር ብሬን ተማርኳል። የካቲት 21 ቀን 2014 ዓ ም አገሪቷ ቅልጥ ያለ ጦርነት ውስጥ ነች። ነገር ግን ዳግማ ይገብርጌ የሚል ስሜት ተሰጠው። በደቡብ ጎንደር ዞን ታች ጋይንት ወረዳ ዱካ ቀበሌ ተወልዶ ያደገው በወቅቱ የራስ ጋይንት ፋኖች አዛዥ ሆነው ከፍ ያለው ደሴ ግን በዛ ግንባር ዘምቷል። ያኔ ህዋት ላይ ጋይንት ወረዳ ደርሱ ወረራና ዘረፋ ፈጸመ። ቡድኑ በነዋሪዎች ላይ በርካታ ዝግጅቶችን ሲፈጽምና ሌሎችንም ተግባራቱን ሲያከናውን ፋኖ ከፍ ያለው ደግሞ ጠላት ወደ ታች ጋይንት ወረዳ ዝር እንዳይል በእስሩ ካሉ ፋኖች ጋር ታሪክ የማይረሳው ተጋድሎ ፈጽመዋል። ፋኖ ከፍ ያለው የሁሉና ዘመቻውን የተቀላቀለው በፋኖነት አልነበረም። ይልቁንም አስራ አንድ ሺህ የሚደርሱ ሚሊሻዎች በባህር ዳር ተደራጅተው ወደ ትግል ማምራት ሲጀምሩ ከእሱም የሚሊሻ አባላቱን ተቀላቅሎ ትግሉን ጀምሯል ይላል ሚኮ በወቅቱ የዘገበው ዘገባ። ከዛ በኋላ ግን አራት መቶ የሚሆነው ሚሊሻዎች አባላት በሱ ስር እንዲሆኑ ተደርጎ አሁን ተገኝ ከተማ ላይ ከመሪነት ሚናው ጋር ትግሉን ጀመረ። በተገኝ ግዳጁ ጠላት ቆርጦ ሊገባበት ይችላል የተባለ ድልድይ እንዲቆጣጠር ኃላፊነት ሰጠው። ፋኖ ከፍ ያለው ከመገናኛ ሪዶ ማርኩ በግንባሩ ለነበሩት ሌትናል ጄኔራል አዳምነው መንግስት ያስረክበዋል። ፋኖ ከፍ ያለው በሰሜን ወሎ ደብረ ዘቢጥ ላይ ጠላትን ለማባረር በተደረገው ለአስጨራሽ ፍልሚያም ተሳትፏል። በዛው ደውጊያ ላይ ተሳትፎ ያደረጉት የወገን ጥምር ጦር አባላት ጠላትን ሲወሳደዱ ባለበት ወቅት ሰርጎ ገቦችና ከወገን ጦር ጋር ሆኖ ለጠላት የሚሰሩ ባንዳዎች ተከባችኋል፣ ተቆርጣችኋል የሚል ሽብር ወሬ በመንዛታቸው የወገን ጦር ወደኋላ ያፈገፈግበትና ላይ ጋይንትንም ለመያዝ ያበቃበትን አጋጣሚ መፈጠሩን ከፋኖ የከፍ ያለው በቁጭት ያስታውሳል። ህወሓት ላይ ጋይንትን ሲቆጣጠር ፋኖ ከፍ ያለው ወደ ትውልድ አካባቢው ታች ጋይንት ሄደ። ፋኖ ከፍ ያለው ወደ ታች ጋይንት ሲሄድ ያጋጠመው ነገር ግን ፈጽሞ ያላሰቡ ነበር። የታች ጋይንት ዋና የከተማ ርብ ገበያ ህዝብ ላይ ጋይንት በጠላት እጅ መውደቋን ሲሰማ ሸሽቶ ወጥቷል። አመራሩም እንዲሁ እሱና ጓደኞቹ የሀገር ሽማግሌዎችና የሃይማኖት መሪዎችን አሰባስበው ሸሽተን የትም መድረሻ ያለንምና፣ ህዝቡ መሸሽ ሳይሆን ከኛ ጎን ተሰልፎ የአቅሙን ያህል እንዲዋጋ አድርጉልን በማለት ጠይቀው ያልሸሸው ማህበረሰብ ከጎናቸው እንዲሰለፍ አድርገዋል። የታች ገንት ወጣቶች ገጀራ እና ዱላ ይዘው ከጎናቸው መሰለፋቸውና ሁሉም የከተማው ነዋሪዎች ያልሸሹት በፍቃደኝነት ከተማውን በአራቱም አቅጣጫ ቆመው መጠበቃቸው የልብ ልብ የሰጠው ፋኖ ከፍ ያለው ጠላት ይመጣበታል ብሎ በአስባ አቅጣጫ ተከታዮችን ይዞ ቀድሞ በመሄድ ምሽጋ ሰራ። የባህር ዛፍ ምሽጉ ጠላት በተሽከርካሪ ላይ የሚጫኑት ተተኳሾች ዞን እንዳይገባ የሚያገድ ሲሆን ጠላት በእግረኝነት ወደ ከተማዋ የሚመጣ ከሆነ ግን ፋኖ ከፍ ያለው ሱሪ ለሱሪ ሊለካኩት ተዘጋጅተው ጠብቀውታል። ጠላት ሰላዮችን እየላከ የታሽጋይንት ወረዳ ለማጣራት ሲሞክር ሰላዮች እየተያዙ በዚያው በታሽጋይንት ውሃ ሽታ ሆኖ እንዲቀሩ ያደረጉት ጀግኖች ራስ ጋይንት ፋኖች ናቸው። ህዋት ወደ ታሽጋይንት ለመግባት ሰላዮችን በመላክ ብቻ ሳይሆን ጥቂት ወታደሮችን እየላከ በጥይት ለማስፋ ተቋራራት ቢሞክርም በፋኖ ከፍ ያለው የሚመራ የራስ ጋይንት ፋኖች ቡድን የሚቀመስ አልሆነም። ላይ ጋይንትም ሆነ በጠላት የተደፈረው ሁሉም የአማራ መሬት እንደ እግር ሰዓት የሚያቃጥል ጸጸት ቢያሳድርብኝም ጠላት ታች ጋይንትን እንዳይረግጣት ባደረገው ጥረት ግን ተደስቻለሁ ሲል የዛሬ ሁለት አመት ፋኖ ከፍ ያለው ለአሚኮ ሀሰብ አስተያየቱን ሰጥቷል። ጠላት ወደ ታች ጋይንት ገብቶ ቢሆን ኖሮ በላይ ጋይንት ወረዳ ወገኖቻችን ላይ ያደረሰው በደል እንደሚደርስብን በሰሜሉን ሙሉና በሌሎች አካባቢዎች ጠላት ጠላት ያደረሰው ልክ የለሽ መከራ በእኛም ላይ ደርስባቸው እንደነበረ ፋኖ ከፍ ያለው ተናግሯል። ፋኖ ከፍ ያለው የታሽከንት ወረዳ ዋና ከተማ አርብ ገቢ ያለ አስራ ዘጠኝ ቀናት አስተዳድሯል። የአካባቢ ሽማግሌዎች ከተማዋ እንዲያስተዳድርና እንዲጠብቅላቸው ስለጠየቁት ነው። ጀግናው ፋኖ ከፍ ያለው ዳግማዊ ገብርዬ ተብሎ የሚቆለጳጰሰው ሰው ከተማ ሰላም መሆኗ ሲያረጋግጥ፣ ወደ ከተማ ለተመለሱ የስራ ኃላፊዎችም ሆነ የመንግስት ሰራተኞች ወደ ቀደመ ስራቸው እንዲመለሱ ያደረገበት በታሪክ አጋጣሚ ይነሳል። ግርግርን ለዝርፋ የሚጠቀመው ሌባዎች ከታች ጋይንት አንዳችም ነገር እንዳይነኩ ያደረገው ፋኖ ከፍ ያለው ከክልል ከመጡ ከፍተኛ የስራ ኃላፊዎች ጋር በከተማ ውስጥ በተደረገው ውይይት የወረዳውን የጸጥታ ዘርፍ በኃላፊነት እንዲመራ ቢጠየቅም እኔ ለአማራ ህዝብ ፋኖ መሆን እንጂ ባለስልጣን መሆን አልፈልግም በማለት የተሰጠውን ኃላፊነት እንደማይቀበል አሳውቋል። አስቸጋሪ ምሽግ ሰርቶ ለውራት በካሽን ያቆየው ጠላት በሰሜን ወሎ አዳውንት ወረዳና በታች ጋይንት አቅጣጫ አሳብሮ ቦታውን ለማስፋፋት ቢሞክርም የፋኖ ከፍ ያለው ቡድን ከምሳ አንደኛ ክፍለ ጦር ከወቅቱ አማራ ልዩ ኃይልና ከሚልሻው ጋር ተቀናጅቶ የጠላት ህልሙ ህልም ብቻ እንዲሆን ማድረግ ችለዋል። በፋኖ ከፍ ያለው የሚመራው ራስ ጋይንት ፋኖች ቡድን በዳውንት ግንባር የሰጠውን ግዳጅ በአግባቡ አሳምሮ ተወጥቷል። የታች ጋይንት ወረዳ ሲነሳ ስሙ ከጀግንነት ጋር አብረ የሚነሳው የራስ ጋይንት ፋኖች መሪ ፋኖ ከፍ ያለው በሀገር መከላከያ የጦር አዛዦች የግዳጅ አፈጻጸሙ እየታመነበት ወጥቶ ለቡድኑ አባላት ተተኳሽ ጥቂትና የቡድኑ መሳሪያ የሚሰጣቸው ጀምሯል። በወገላ ግንባር በሽሎንዛ አካባቢ ኔ ቡድን ለግዳጅ ሲሰማራ የሰሜን ምዕራብ ዛዛይሽ ሁለት ብሬን መሳሪያና በርካታ ጥይቶች ሰጥቶኝ የውጊያ ጉዳጅን በብቃት ተወጥቻለሁ የሚለው ፋኖ ከፍ ያለው የዳውንቷና ከተማ ኮርባ ከጠላት እጅ ነፃ እንድትወጣ በተደረገው ተጋድሎም ከጥምር ጦር ጋር ቀደምትነት የተሰለፉት ያኔ ራስ ጋይንት ፋኖ ቡድን አባላት እንደነበሩ ግን ግልጽ ሲሆን፣ መሪያቸው ደግሞ አሁን የተሰዋው ሰው ነው። ከወገላ ጊዮርጊስ እስከ ዳያንቷ ኩርባ ከተማ ድረስ አራት ምሽጎች እንደደረመሱ የሚናገረው ፋኖ ከፍ ያለው በኩርባ ከተማ የጠላት ንብረት የሆነች መኪና ማርከዋል። ተሽከርካሪ በራስ ጋያንት ፋኖች በትግል የተማረከች በመሆኗ ለፋኖች መገልገያነት ትውል ዘንድ በሰሜን ምራበዝ ፍቃድ ማግኘታቸውንም በወቅቱ ፋኖ ከፍ ያለው ገልጿል። ጠላ ሰዓት ከዳውንት ወረዳ እንደለቀቀ ወደ ዋድላ በማቅናትና ዛይሮ ምሽግ ከሰራ ለማስለቀቅ አስቸጋሪ ስለሚሆን ጦሬ ንዣ ወደዚያው አቅንቻለሁ ያለው ፋኑ ከፍ ያለው ወደ ዋድላ ወገል ጤና በማቅናትም ከደብ ወሎ ዞን አቃስታ አካባቢ ከመጣ አንሻ ለቂያው ግን ጦር ጋር በመቀናጀት ጠላትን መሀል አድርገን በመምጣት በፀሐይ መውጫ አድጎ በድል በተዳፍቶ እንዲሸሽ ማድረጋቸውን አስታውሰዋል። ከታች ግን ከማህበረሰብ በችግር ወቅት ለረዳው ላደረገው አስተዋጽኦ ዳግማዊ ገብርዬ የሚል የምስክር ወረቀትና እጃኗ አልብሰውም ሽልማት ሰጥተውታል። ከወረዳው ቤተ ክህነትም ውሃቤ ሰላም የሚል የምስክር ወረቀት አግኝቷል። ወረዳው ሆስፒታል ንብረት ስለጠበቅልን ብሎ ከሆስፒታሉ የዋንጫ ሽልማት አበርክቶለታል። እነዚሁ ሽልማቶች በመንግስት የተሸልማቸው መሳሪያዎችና ተሽከርካሪዎች በበለጠ ለእኔ ከፍተኛ ደስታ የፈጠሩብኝ ናቸው ሲልም በወቅቱ ሀሳቡን መስጠቱ ይታወቃል። ህዝብ በአንተ ሲተማመንብህ የሚኖርህ ደስታ ውሰን ባይኖረውም፣ አድራቸው ግን ከባድ ይሆንብሃል። የታች ጋይንት ማህበረሰብ ለእኔ ያለውን ፍቅር ለመግለጽ የሚሰጡ ሽልማት እንደቀጠለ ነው። በቅርብ ገንዘብ አውጥተውን ሸልም ሲሉኝ እንኳ ስልክልካቸው በገንዘብ ለእኔና በእስራኤል የሚገኙ አስራ ሶስት ፋኖች ጋሻና ጎራዴ ገዝተው ሸልመዋል። ፋኖነትን በተመለከተ ፋኖነት ለእኔ ሀገሬን መውደድ ነው። ፋኖነት እኔ ለህዝቤ መውደድ ነው። እኔ ፋኖ ተብዬ ስጠራ ሀገርና ህዝቡን የሚወድ የሚል የምስክር ወረቀት የተሰጠኝን ያህል ደስ የሚል ኩራት የለም። በዚህም ክብር ይሰማኛል። ፋኖነት ለሀገርና ለህዝብ ሉዓላዊነት መከበር ስትል መስዋዕት እስከመሆን የሚያደርስ ጥልቅ የሀገርና ህዝብ ፍቅር ሆኖ እያለ ከዚህ ሆኖም በፋኖነት ስም የሚነግዱ ግለሰቦችን ፋኖ ብለን ልንጠራቸው አይገባም። ምክንያቱም እነሱ ፋኖ አይደሉም እና ብሏል። መንግስት በሰጣቸው ስልጣን ስም የሚያዝበረብሩ ባለስልጣናት እንዳለ ሁሉ ፋኖ ስምም የሚያጭበረብሩ እንደሚኖሩ ፋኖ ከፍ ያለው እውነተኛ ፋኖች ሀገር ስትወረር እና ህዝባቸው ሁሉን አደጋ ላይ ሲወድቅ በራሳቸው ስንቅና ትጥቅ ሀገርም ህዝብንም የሚታደጉ ናቸው። ፋኖንም በሚል ስም ትራንስፖርት በነጻ ካልተጠቀምኩ፣ ምግብና መጠጥ በነጻ ካልተጠቀምኩ ወይም ገንዘብ ካልሰጣችኝ ካለ ይህ ፈጽሞ ፋኖ ሊባል አይችልም ሲል ይናገራል። ለመጪው ጊዜ የአማራ ፋኖ ስትሆን፣ ጠላት ካንተ ህዝብ ላይ የዘረፈውን ንብረት ሳታስመልስ ወደፊት አትሪ ስትባል ትታመማለህ። እውነተኛ የአማራ ፋኖ ስትሆን በወለጋ በሚያልቁትና በሚፈናቀሉት ወገኖች ሰቆቃ ልቤ ይደማል። ፋኖነት ጥንት አባቶቻችን በፋኖነት ለሀገር የዋሉትን ውለታ መድገም እንጂ የግል ስብና መገንቢያ መሆን የለበትም። የአማራ ፋኖ ለመቀላቀል የሚፈልጉ በርካታ ወጣቶች አሉ፣ ይህንን የማውቃለው። ነገር ግን የአማራ ፋኖ በቂ የሆነ መሳሪያና ስልጠና የለውም። መድፈኛ፣ ታንከኛ፣ ጅት አብራሪ፣ መሐንዲስ፣ አየር ኃይልም ሆነ ሌላ መሆን የአማራ ወጣቶች የአማራ ልዩ ኃይልን መቀላቀል ይኖርባቸዋል ብሎ ነበር ነበር በወቅቱ። ከዛ ግን ረጅም ጊዜ ያሳለፈ የፕሬቶሪያው ስምምነት ተደረገ። ፋኖ ብዙ ዋጋ ከከፈለ በኋላ ህዋት ከሁለት መቶ ሰባ ሺ ጦሩ ስምምነት አድርጎ ትጥቅ ሳይፈታ ተቀመጠ። የአማራ ፋኖና ልዩ ኃይሎ ትጥቅ እንዲፈቱ ተደረገ። ይህን ጊዜ ፋኖ ከፍ ያለው ደሴ ትጥቁን ተቀላቅሎ በጎንደር የአማራ ፋኖ መሪዎች መካከል አንዱ ሆነ። የአርበኛ ከፍ ያለው ደሴ ጀግንነት የዛሬ ሁለት ዓመትም የተጀመረ ሳይሆን ከአስር ዓመት በፊትም ጀምሮ ነው። ከ2008ቱ የዓመተ ምሕረት የአማራ ህዝብ ትግል ጀምሮ ነው የወያኔ ስርዓት ከተንኮታ ተንኮቶ ና ካንኮታኮቹ ጀግኖች መካከል አንዱና ቅዳሜው ነው። ከዛም በኋላም ጀምሮ የአማራ ህዝብ ሁሉ ማቅጣጫ በደል ደረሰበት በሚል በአሁኑ የፋኖ ህልውና የትግል ከጋይንት መግደላ ደብረ ታቦር ያካለለ ጦርነት አካሂዷል። ጠንካራ ክፍለ ጦር መስርቶ በደል ደርሶበታል ላለው የአማራ ህዝብ ከፍተኛ የሆነ ትግል አድርጓል። ይህ አርበኛ ከፍ ያለው ደሴ አሁን ህይወቱ ማለፉን ወይም መስዋዕቱን የተለያዩ መረጃዎች እየወጡ ነው። እስካሁን ድረስ እንዴት ተሰዋ ለሚለው ግን ግልጽ መረጃ የለም። ምክንያቱም በርካቶች እያወሩ የሚገኙት አንዳንዶቹ በሰርጎ ገብ ጠላቶች ተገድሏል የሚል ሲሆን፣ ሌሎች ደግሞ በትግል ወቅት ነው የተሰዋው የሚሉ ሀሳቦች እየተነሱ ነው። የሆነ ሆኖ ለአማራ ህዝብ ከፍተኛ አስተዋጽኦ ያደረገው ሽልማትን የተቀበለው እኔ ኃላፊነትን አልወድም በሚል በወቅቱ የብልጽግና ሰዎችን አምነው ስልጣኑን አስረክቦ እየሄደው ፋኖ አርበኛ ከፍ ያለው ደሴ መስዋዕቱን የሚያሳዩ እጅግ በርካታ መረጃዎች በስፋት እየተሰራጩ ናቸው። የሆነ ሆኖ በጎንደር በርካታ ወጣቶች፣ ታጋዮች፣ ጀግኖች የሚበቅሉበት ምድርም ነው። በርካቶችም በሴራ አንዳንዶች ደግሞ ግንባር ለብ ግንባር በሚደረጉ ጦርነቶችም እየተሰዉ ናቸው። መልካም ጊዜ እየተመኘው ያሁኑን አበቃው።